ቴድሮስ የሚገባውን ጽፈው በስማቸው በወንጌል ውስጥ አትመው አልፈዋል እና ለምንድን ነው ስለ እመቤታችን ስለ ቅድስት ድንግል ማርያም እንዲህ ባለ ሁኔታ በጉል የማናገኘው የሚሉትን አሳን ክርስቲያን ወገኖቻችን ከሐዋርያት ትምህርት የሰሙ የተማሩ፣ በአጭሩ ብለው በሕይወት ዘመኗ በጣም ብዙ ተናግራ እንደማታውቅ በጥልቅ ዝምታ የኖረች ክርስቶስ ካረገም በኋላ በሐዋርያት ሕይወት ውስጥ የምትታወቀው ጥልቅ ዝምታዋ ስለነበረ ነገር ግን ዝምታዋ ራሱ ከተጻፈ ወንጌል በላይ ያስተምርና ቤተ ክርስቲያንን ይገልጥ የነበረ ታላቅ ሕይወት ስለነበራት በአጭሩ እመቤታችንን የዝምታ ትምህርት ቤት ብለው ጠርተዋል። ይህን ነው ባጭሩ የምንመለከተው። ስለ ዝምታ ስንነጋገር በመጽሐፍ ቅዱስ ውስጥ በጣም ጥልቅና ሰፊ ስፍራ ያገኘ ሀሳብ ነው። በብሉይ ኪዳንም በአዲስ ኪዳን በጣም ባስደናቂ ሁኔታ አምላካችን እግዚአብሔር ራሱ መለኮታዊ ክህሎቱን ችሎታውን የገለጠበት መንገድ ዝምታ ነው። ፍጥረታትን ካለመኖር ወደ መኖር ያመታበት አንዱ መንገድ ዝምታ ነው። እግዚአብሔር በዝምታ ውስጥ ራሱ ፈጣሪነቱ ተገልጧል። የእግዚአብሔር ዝምታ ራሱ አምላክነቱ ነው። እንደውም ዝምታው ለእግዚአብሔር አብ፣ ለማይታየው ለእግዚአብሔር አብ አካላዊ ምሳሌ ሆኖ ይገለጣል። እግዚአብሔር መላእክትን የፈጠራቸው በእለታው የተፈጠሩትን ስምንቱ ፍጥረታት ያመጣቸው በዝምታ ነው። ምንም አይነት ሜካኒካል ነገር አልተጠቀምም። ከቃልም ካንደበቱ አላወጣም። ነገር ግን ራሱ አምላካችን ፍጥረታትን በማሰብ ብቻ ወደ ሲ አለም ወደሚታየው ዓለም ወደ መታየትና ወደ አካላዊ ህልውና አምጠሷቸዋል። ስለዚህ እግዚአብሔር ዝምታው ራሱ ፈጣሪነቱና የመለኮታዊ ችሎታው ጥግ ነው። የእግዚአብሔር እና ዝምታ የእግዚአብሔር የክብሩ መገለጫ ነው። ነገረ ስላሴንም ስንማር ስላሴን አባቶቻችን በአጭር ቃን ዘይት ነገር የማይነገር ነገር ግን የሚደነቅ በዝምታ የሚደንቅ ነው ስላሴ ብሎ በአጭሩ ገልጠውታል። ዝምታ በጣም ጥልቅ ነገር ነው። ዝምታ ቀላል ነገር አይደለም። ዝምታ የሰው ልጆች የጸጋ መጨረሻ ነው። እመቤታችን ቅድስት ድንግል ማርያም መልእክተ ፍጡራን የምንላት እዚህ ታላቅ የጸጋ ደረጃ ላይ የደረሰች ስለሆነች በመጽሐፍ ቅዱስ እግዚአብሔር የተገለጠላቸው አባቶቻችንን ስትመለከቱ በጣም በአስደናቂ ሁኔታ አስታውሳለሁ። ከአንድ አምስት ወር በፊት መጥቼ ባለጊዚያር እግዚአብሔርን ስለ ማወቅ አስተምሬያችኋለሁ። የነበራቸው ሰዎች ሙሴ፣ አባታችን ሙሴ በጣም በሚደንቅ ሁኔታ እግዚአብሔር በሲና ተራራ ሲገለጥ አንድ ሶስት እርክ ደረጃዎችን ካለፈ በኋላ ሶስት ደረጃዎችን ካለፈ በኋላ ሙሴ መጨረሻ ላይ ገጠመኛ ነው። ከእግዚአብሔር ጋር የተነጋገረበት ስፍራ ድቅድቅ ጨለማና ዝም ያለ አካባቢ ነው። መናወጦችን አልፎ በእሳት የተከበበውን ደመና አልፎ ከታች በእግረ ደብ የነበረውን ብርሃን አልፎ አንድ የሆነ ጥልቅ ዝምታ ውስጥ፣ ግን ጭልም ያለ አካባቢ የእግዚአብሔርን ድምፅ ሙሴ ሰማል። እግዚአብሔር በጣቱ የጻፈበትን ጽላቱን ለመቀበል የበቃበት ስፍራ ያ ታላቅ የጸጥታ መንደር ነው። ሲና የተባለው ተራራ በራሱ የጸጥታ ምልክት ነው፣ ከእግዚአብሔር ጋር የመገናኘት ታላቅ ምስጢር ነው። ወደ እግዚአብሔር የመዳረሻ ትልቅ ጸጋ ቢኖር ዝምታ ነው። አሁን ማን ነው ዝም ቢለው ለጥቂት ሰዓት እንኳን ክርስቲያኑ፣ ወንጌል ለመስማት እንኳን ባለን ሰዓት አሁን ዝምታን የተለማመደ ሰው ማን ነው? ይህ ሰዓት የእግዚአብሔርን ድምፅ የምሰማበት ሰዓት ነው። ዝም ምንም ይገባኛል፣ ምንም ልናገር አይገባኝም። በስልኬ ላይ ቢደወል ሄሎ ላለማለት ራሳችን ላይ የጨከንን ዝም ማለትን የለመድን ስንቶቻችን አያችሁ? እመቤታችን ቅድስት ድንግል ማርያምን የመምሰል ታላቁ መንገድ ክርስቲያኖች፣ ይህን ዝምታ መለማመድ ነው። ዝምታ በጣም ከባድ ነገር ነው። ዝምታ የእግዚአብሔርን ክብር ወደ መረዳት የሚያበርሰን ታላቅ መስታወት ነው። የተለየ መንገድ ነው። እዚህ በመጽሐፈ ነገስት ቀዳማዊ በአንደኛ ነገስት ምዕራፍ አስራ ዘጠኝ ላይ አንድ ታሪክ እናገኛለን። የኤልያስን ታሪክ ኤልያስ አካብና ኤግዛቤል ባል የተባለ ጣውት እስራኤልን በሚያስመልኩበት ዘመን ኤልያስ በጣም ብዙ ገቢረ ታምራት ፈጽሞ መጨረሻ ላይ ግን ህዝቡ ከጣዖት አምልኮ አልመለስም ብሎ ሲያስቸግር ኤልያስ ወደ አንድ ተራራ ሸሸ። ኮሬብ ወደሚባል ተራራ ሸሸ እና ሸሽቱ አንድ ቦታ ደክሞት እንቅልፉን ሲተኛ ድንገት የእግዚአብሔር ድምፅ ቀሰቀሰው። በመላኩ በኩል ቀሰቀሰውና ተነስ፣ የምትሄድበት መንገድ ሩቅ ነውና ብላ አለው። በመሶ በወቅ የተዘጋጀ ህብስት ነበረ፣ በገንቦም ውሃ ነበረ። በላ ጠጣ። ኤልያስ ከዛ አርባ ቀንና አርባ ሌሊት ከተጓዘ በኋላ አንዱ ዋሻ ውስጥ ተሸሸገ። ኤልያስ ብቸኝነትን ፈርቶ አንዱ አሻሸር ሲሸሸግ ድንገት የእግዚአብሔር ድምፅ መጣና፣ ኤልያስ በዚህ ምን ታደርጋለ? እኔ ለአባቶች አምላክ ቀንቻለሁና እስራኤል የበአልን ጣዖት እያመለከ ያለውና ከአባቶች ያልበልጠው በዚህ በዚህ ምክንያት ነፍሴ ሊገሉ አ በዚህ ምክንያት ሸሽቻለሁ አላቸው። ወንድሞቻችን ቁጭ በሉ እናንተ ነው ቁጭ በሉ። በኋላ ይገዟችኋል እኛም እንገዛችኋለን። ለሰንበት ፍርድ ሄድ አገልግሎት እንደሆነ ይታወቃል። ኑ ግን ወንጌል ይስሙ፣ እናንተም እነሱም ይስሙ። በኪሳቸው ትኬት ሲገዟችሁ ሀሳባቸውም በዛው ነው። ሰይጣን የሚወስደው መልካም በሚመስል መንገድ በዛው ነው። ሰይጣን ከብራቸው ጋር ይዞባቸው ሄዱ። በዚህ ጉዳት እንዳይሆንብን ተቀመጡ፣ በኋላ ሁላችን እንገዛችኋለን። እነሱ በዝማሬ ሰዓት ይገዟችኋል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ተመልከቱ፣ ኤልያስ ይህንን ታላቅ ድምፅ ሲናገር እግዚአብሔር ምን ያለው ተመልከቱ። ተነስ የእግዚአብሔርን ድምፅ ወደምትሰማበት ስፍራ ሂድና፣ እግዚአብሔርን ለማግኘት ራሱ እግዚአብሔር ነው የሚለው እና ኤልያስ መንገድ እንደጀመረ በአንድ ስፍራ ላይ አንድ ታላቅ የመሬት መሰንጠቅ የሚያመጣ ነፋስ ነበረ፣ አውሎ ነፋስ ተነሳ። ከባድ አውሎ ንፋስ መሬቱን ሰነጠቀው፣ አለቱን ሰነጠቀው። መጽሐፍ ቅዱስ ምን ይላል? በዚያ መናወጥ በንፋስ ውስጥ በዚያ በመሬት መሰንጠቅና በመናወጡ መካከል እግዚአብሔር ግን አልነበረም ይላል። ተመልክቶ ሁለተኛ እንደገና ኤልያስ ይህንን ካለፈ በኋላ ሌላ የገጠመው ነገር ምንድን ነው? እሳት ነው። ከባድ እሳት ባይብል ያለው እሳት። ያን እሳት እዚያም እሳት ውስጥ እግዚአብሔር አልነበረም ይላል። ኤልያስ ሶስተኛውን እንዳለፈ ታላቅ ጸጥታ አካባቢ ደረሰ። ያኔ እግዚአብሔር ድምፁን አመጣ። ተመልከቱ፣ እመቤታችን ቅድስት ድንግል ማርያም ይህ እግዚአብሔር ለመገለጥ የመረጣቸው የጸጥታ መንደሮች ምሳሌ ናት። ታላቁን ተመልከቱ፣ ነገረ ስጋዊ ያከናወነባት፣ በአካለ ስጋ የተገለጠባት፣ የእኛን መልክ ይዞ የተገለጠባት ታላቅ የጸጥታ መንደር ድንግል ማርያም ናት። ሕይወቷ በጣም ዝም ያለ ነው። ተናግራ አታውቅም። አንድ ሊቅ እንደውም ሲናገር ምን ይላል ስለ እመቤታችን ድንግል ማርያም ድምጿን ከፍ አድርጋ እንኳን ስቃ አታውቅም፣ ይላል አታውቅም። እንደኛ ከት ብላ ስቃ አታውቅም። ድንግል ማርያም አንድም ቀን ፊቷ ጠቁሮ ታይቶ አይታወቅም። ሐዘንንም ማስተናግዳለች፣ ደስታንም ማስተናግዳለች፣ ሁለቱንም ማስተናግዳለች። ሁለቱንም ስታስተናግድ በድንግል ማርያም ፊት ላይ ሁለቱም አልተገለጡ። ሁለቱንም ተቆጣጥሮ ዝም ማለት የሚችል ጸጋ እንዴት ያለ ጸጋ ወዳጆች፣ አስደናቂ ጸጋ። ይህ ዝምታ ድንቅ ነው። በአዲስ ኪዳንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ የተደነቁበት ሰዎች ዝም እንዲሉ ያደረጋቸው ዝም። በዚህ በሉቃስ ወንጌል በምዕራፍ ያለ ስትመለከቱ ድንገት ታሀት ፈሪሳውያን ወደ ክርስቶስ መጡ፣ ክስ ፈልገው ጌታችንን ለመክሰስ እና ምናሉ እነዚህ ሰዎች፣ መምህር ሆይ አንተ የሰውን ፊት ተመልክተ የማታደላ እውነተኛ መምህር እንደወግ እናውቃለን። ነገር ግን ለቄሳር ግብር መገበር ተፈቅዷል ወይስ አልተፈቀደም? በጣም የሚገርመው ወንጌሉን ስታነቡት ይህንን ቃል የተናገሩት በንግግር ሊያጠምዱት ፈልገው ነው ይላል። አያችሁ፣ ንግግር ያጠምዳል። አንዳንድ ጊዜ ሰዎች ከተናገሩ በኋላ እንደምታውቁ የሰው ልብ ሰብሮ ስንት ሰዎች ያውቃሉ። ለዚህ ነው በሀገራችን ቋንቋ የአፍ ወለምታ በቅቤ አይታሽም ይላሉ። አያችሁ፣ አደገኛ ከወጣ በኋላ ይሰብራል። በጣም ከባድ ነገር ነው እና እመቤታችን ቅድስት ድንግል ማርያም ከእነዚህ ሁሉ ነገሮች የተጠነቀቀ ሕይወት ያላት ስለሆነች በሕይወቷ በሕይወቷ ዝምን ያለችው ታዲያ ጌታችን ይህን ጥያቄ በተጠየቀ ጊዜ በእጃችሁ ሳንቲም ይዛችኋል አላቸው አዎን አምጡት አላቸው ሳንቲም ከተቀበላቸው በኋላ ከፍ አድርጎ በዚህ መልክ ላይ በዚህ ሳንቲም ላይ የማንን መልክ ታያላችሁ አላቸው የቄሳርን የቄሳርን ሲሉት እንዲህ አለ ጌታችን እንግዲያውስ የቄሳርን ለቄሳር ስጡ የእግዚአብሔርን ደግሞ ለእግዚአብሔር ስጡ ካለ በኋላ በጣም በሚደንቅ ሁኔታ ደቀ በዚያ ጊዜ የሰሙት ህዝብ ተደንቀው እንዲህ ይላል የሉቃስ ወንጌል ምዕራፍ ሀያ ቁጥር ሀያ ስድስት ላይ በህዝቡ ፊት በቃሉ ሊያጠምዱት አልቻሉም፣ በመልሱ እየተደነቁ ዝም አሉ ይላል። ዝም በመልሱ ተደንቀው ነው ዝም ያሉ። ድንግል ማርያም ዝም ያለችው በማዳኑ ተደንቃ ነው። ይገርማቸዋል። በአስደናቂ የማዳኑ መንገድ ከዓለም በተሰወረና በረቀቀ ተመልከት፣ ሰይጣን እንኳን አልደረሰበት የዓለማዊ እውቀት በዚህ ሊመረምረው በማይችሉ አስደናቂ መንገድ በዚህ መንገድ ተገልጦ የሰው ልጅ በቤዛነቱ ያዳነበትን መንገድ እመቤታችን ቅድስት ድንግል ማርያም በማጣጣም ዝም ምን ያለች ይገባል። ዝም ብትሰብክለት የማይመለስ ስለሆነ ታውቋለች። ብትተረጉምለት፣ ብትናገርለት ተዘርዝሮ ሊያልቅ የማይችል ስለሆነ አስደናቂ ነገር ስለሆነ ዝም እና ዝምታ ክብር ነው። ዝምታ ጸጋ ነው። ዝምታ አለምም ድንግል ማርያም ላይ ማንም አልደረስባትም። ማንም በጣም የሚገርማችሁ ራሳቸው ቅዱሳት መጻሕፍቱ እንኳን መቤታችን ቅድስት ድንግል ማርያምን አልደረሱባትም። ምክንያት አለ ያልደረሱባት፣ ወደ ኋላ እነግራችኋለሁ። በጣም ዝም ዝም ያለች ስለሆነ ይሄ ዝምታ ራሷ አምላኳ መድኃኒቷ ልጇ ኢየሱስ ክርስቶስ ያከበርላት ዝምታ፣ አስደናቂ ዝምታ ለዚህ ነው ድንግል ማርያምን የዝምታ ትምህርት ቤት ያሉት። ጌታችንና እና መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ አራት ብለ ስትመለከቱ ሐዋርያትን ደቀ መዛሙርቱን ይዟቸው በጀልባ በታንኳ ተሳፍሮ በአንድ ባህር ውስጥ ሲጓዙ ድንገት ባህሩ መናወጥ አምጥቶ ድንገት ክርስቶስን ከእንቅልፉ ቀስቅሰውት ልታደነን ይገባል፣ ስንጠፋ ይገደምን ባሉት ጊዜ ባህሩን ዝም በላ ነው። ባህሩን ዝም በላ ነው። ያን ጊዜ ማዕበሉ ፀጥ ሲል ታላቅ ጸጥታን በዚያ ሆነ ይላል። እግዚአብሔር ይገርማችኋል፣ የጸጥታ አምላክ ነው። የግርግር አምላክ አደለም። የጩኸት አምላክ አደለም። ወዳጆቼ፣ ጩኸት እንደውም የተለመደው ጩኸት የተለመደው ከዲያብሎስ ነው። በጣም ከፍ ድምፅን ከፍ አድርጎ መጮ ያለ ልክ መጮ፣ ተመልከቱ፣ ያለ ምክንያት መጮ። አዎ ሰው እንዲናገር የተፈጠረ ነው። እግዚአብሔርም ሰውን በመልኩ መፍጠሩን ያረጋገጠበት አንዱ መንገድ በመናገር የፈጠረበት መንገድ ነው። በመናገር ለፍጥረት ቃል ኪዳን በመግባት ለይኩን ያለ እግዚአብሔር ፍጥረትን ካለመኖር ወደ መኖር በማምጣት ፍጥረት ያመጣቸው ፍጥረታት ደግሞ ሕልውናቸው በእርሱ መለኮታዊ ጥበቃ ሥር እንደሆነ ቃል በመግባት ጭምር እግዚአብሔር በቃል ለሰሚያኑ በመናገር ፈጥሯል። መናገር ለሰው ልጆች የተሰጠ ጸጋ ነው። ነገር ግን ከመናገር በላይ ዝምታ እጅግ ታላቅ ጸጋ ይሄ ዝምታ መቤታችን ቅድስት ድንግል ማርያም የደረሰችበት ብዙ ቅዱሳን ሞክረው የተቸገሩበት በጣም ብዙ ቅዱሳን በኢትዮጵያ ቤተክርስቲያንም በሌሎች ኦርቶዶክሳን አብያተ ክርስቲያናት የሚታወቁ ብዙ ቅዱሳን ይህንን ሞክረውታል። ዝምታን ዝምታን በጫጫታ ውስጥ ለማምደውታል። አንድ አባት እንደው መነኩሴ ነው የሚኖረው በከተማ ነው እና በከተማ ውስጥ የሚኖረው ይሄ መነኩሴ አንድ በገዳም የሚኖር የሱ ወዳጁ፣ አብሮ የመነኮሰ ወዳጁ አንድ ቀን መጣና አንተ መነኩሴነ ጸጥ ጸጥ ባለ በጫካ ልትኖር ይገባል፣ ለአንተ በከተማ ምን ታደርጋለ ብሎ ሲጠይቀው ይህ መነኩሴ እንዲህ ብሎ መለሰ። እውነት ነው ጸጥ ባለ መንደር ልኖር ይገባኛል። በጣም ይገርም፣ ግን በዚህ ከተማ በጫጫታ በሚበዛበት ከተማው ስኖር አንድም ቀን ጫጫታውን ሰምቻው አላውቅም። ለሥጋዬ ነፍሴን ዋሻ አድርጌያታለሁ፣ ለነፍሴ ደግሞ መንፈስ ቅዱስ ዋሻዋ ነው። እሱ ተሰውሬ ይኖራለሁ። የአለምን ጫጫታ በአለም እየተመላለሱ ሰምቼው አላውቅም። የሚገርም ጸጋ አሁ ወዳጆች እንኳን እኛ እዚህ ቤተ ክርስቲያን ተቀምጠን እግዚአብሔርን ቃል እያደመጠን ውጭ የሆነ ጩወት ብንሰማ ብትል ብለን አልሞጠን አያችሁ። የእግዚአብሔር ቃል እንኳን በዝምታ ሊሰበስበን ችሏል። እኛ በጣም የሚገርም ነገር ነው። አያችሁ አስታውሳለሁ አንድ ጊዜ ወደዚህ ወደ ደቡብ አንድ ሀገር ለማገልገል ተጉዤ በጣም ልጅ ነኝ ትዝ ይለኛል። ጊዜው ረጅም ነው ሀያ ዓመት አካባቢ ሞልቶታል። እና በአንድ ገጠር ውስጥ ነው ገብቼ የማገለግለው እና የሚገርመው አካባቢው በጣም ብዙ የሌላ ከኦርቶዶክሳውያን ውጭ የሆኑ አካላት የሚበዙበት ስለነበረ ኦርቶዶክሳውያን አስተማሪዎች መጥቶ ሲባል ቤተክርስቲያኑ ግቢ ሞላ። ህዝቡ መሰብሰቡን ሲመለከቱ ምን አደረጉ እነዚያ ሰዎች ወንጌል እንዳይሰማ ኦርቶዶክሱ ያንን ቀን እንዳይሰማ እንዳይድን ስለፈለጉ ብቻ መኪና ፕላክስ እያሰሙ ይመጡ። በዚያ በኩል መኪና አልጓውቀ መኪና ተከራይቶ ከከተማ ለመኪና መንገድ የሚመች አይደለም። መኪናውን ፕላክስ እያሰሙ ሲሄዱ ነ እየሰበኩኝ ሰው በሙሉ ብልግ ብሎ ወጥቷል። የለም ባዶ ባዶ። አያችሁ፣ ሀሳባቸው ትሳካላቸው። ሰይጣን በቀላሉ ነው ታቃላችሁ። በጆሯችን ሹክ ብሎ ሀሳቡን የሚያሳካው መቤታችን፣ ቅድስት ድንግል ማርያም ከፍጥረታት መካከል ያልተሳካችለት ድል አድራጊ ድንግል ማርያም ብቻ ነው ስሟ የተመሰገነ ይሁን። ቅዱሳን እንኳን እየወደቁ እየተነሱን ያሸነፉት ብቸኛ አንድም ቀን ያሸንፋል ያልቻለ ለምን በጣም ጥልቅ ዝምታ ነበራት። ወቤታች አያችሁ ሄዋንን የጣላት ዲያብሎስ እንደምታውቁት በማናገር ነው። አምላክሽ ምን አለች? ፈጣሪያችሁ ምን አላችሁ? መልስ ስሰጠውን የወደቀችው ሄዋን መቤታችን፣ ቅድስት ድንግል ማርያም ዝም አንድ ኦርቶዶክሳዊ ሊረዳው በሚችለው ልክ ከወንጌል ለምንድን ነው ድንግል ማርያምን ወንጌል ተጽፎ እገል የሚባለው መናፍቅ፣ እንደው ተከሴ በረቶት ብለ እንዳትል ወዳጄ። የድንግል ማርያም ጥልቅ ዝምታ ወንጌል እንኳን አክብሮላታል፣ ጠብቆላታል ወንጌል። አንድ ሊቅ እንዲህ ይላል ሰይጣን አብልጦ የሚጠላቸው አራት የቤተክርስቲያን ጸጋዎች አሉ ይላል። አብልጦ ምን አልኳችሁ? መልሱ ነው። አልሰማችሁ ሩቅ ናችሁ። እናንተ እና እየሰማችሁ እንደሆነ እንዳውቅ ከፍ አድርጋችሁ ድምጻችሁ ንገሩ። አብልጦ የቤተክርስቲያንን ጸጋ በሙድ ያለ ሳይወድም አብልጦ ግን የሚጠላቸው አላት አራት የቤተክርስቲያን ጸጋዎች አሉ ይላል። አራቱ ሁለቱ ከቅዱሳት መጻሕፍት ናቸው፣ ሁለቱ ቅዱሳት ነዋያት ናቸው፣ ቅዱሳን እቃዎች ናቸው። አንዱ ኦሪት ዘፍጥረት ነው። ከመጽሐፍ ቅዱስ አብልጦ የሚጠራው የሚጠለው ኦሪት ዘፍጥረትን ነው። ለምን ብሎ ሲያብራራ ኦሪት ዘፍጥረትን በሶስት ምክንያቶች ይጠላዋል ይላል። አንደኛው የእሱን አታላይነት ስለሚገልጥበት ነስ በእባብ ገና ተሰውሮ ሔዋንን ከገነት እንዴት አድርጎ እንዳወጣ አታላይነቱን ስለመሰከረበት አታላይነቱን ላይ ነቱ ሊታወቅበት የማይፈልግ የማይፈልግ ዲያብሎስ ይሄን የኦሪት ዘፍጥረት መጽሐፍ በጣም ይጠላል። በዓለም ላይ ከፍተኛ ዘመቻ አካሄደበታል። አንዳንዴ በሳይንስ ሰበብ፣ አንዳንዴ ፍጥረትን በማጥናት ሰበብ፣ በተለያየ መንገድ መልካም በሚመስል መንገድ ወሪዛ ፍጥረትን በጣም በሚገር አንዳንዴ በፍልስፍና መንገድ እንዲህ ባለ መንገድ ዘመቻ ያስከፍትበታል። አንዱ ዓላማ ወይ ይሄ ነው። አንዱ ምክንያቱ አታላይነቱ ስለሚያሳይበት፣ ሁለተኛው ምክንያቱ ዳግመኛ የሰው ልጆች ተስፋ መመለሱ ስለሚናገርበት። ተመልከቱ፣ ዳግመኛ የሰው ልጆች ክብር መመለሱ። አዳምን እግዚአብሔር ከገነት ሲያወጣው መጀመሪያ ተስፋውን በጆሮ ሮቡ እየሰማ ሀሳን ነግሮት እንዳወጣው ይህን ስለሚያውቁ የሰው ልጅ ክብር መመለስ ዲያብሎስ ስለሚያወዳያችሁ አብልጦ ይህንን መጽሐፍ ይጠላዋል። ሶስተኛው ምክንያቱ ፍጥረትን የፈጠረ እግዚአብሔር ነው ብሎ ስለሚመሰክር የምስክርነት መጽሐፍ ነው። የዚህ ዓለም መጋቢ ፈጣሪ እግዚአብሔር ነው።